ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ቤቴሌ እባላለሁ። በዛሬው ቪዲዮ ስለ ጡት ካንሰር በሰፊ እንነጋገራለን። ጡት ካንሰር ምልክቶች ምንድን ናቸው? ደረጃዎቹስ? አንድ ሴት ጡት ካንሰር እንዳይዛት ምን ምን ነገሮችን ማድረግ አለባት? ምን ምን ጥንቃቄዎችን ብታደርግ መጠበቅ ትችላለች? እና ማን ማን ናቸው ለጡት ካንሰር የተጋለጡት የሚለውን በስፋት እንነጋገረን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የጡት ካንሰር ምንድን ነው የሚለውን ጥያቄ ተነጋግረን ብንጀምር፣ የመጀመሪያ የጡት ካንሰር ማለት በጡት ውስጥ ያሉ ቲሹዎች ከቁጥጥር በላይ በሚራቡበት ጊዜ ወይ ደግሞ ቁጥጥር ውስጥ ያልሆነ የሴሎች መራባት በሚሆንበት ጊዜ ጡት ካንሰር እንላለን። ይህንንም መሰረት አድርገን ከየት አካባቢ ነው ይሄ መራባት የመጣው የሚለውን መሰረት አድርገን የጡት ካንሰርን ለሁለት እንከፍላለን። የመጀመሪያው ሎባር ካርሲኖማ የምንለው ሲሆን፣ ሁለተኛው ደግሞ ደክታል እንለዋለን። ደክታል ካርሲኖማ የምንለው የጡት ውስጥ ያሉ ቱቦዎች ውስጥ የሚመነጭ የካንሰር አይነት ሲሆን ሎባር የምንለው ደግሞ ግላንዶቹ ውስጥ የሚያመነጩ ግላንዶች ውስጥ የሚነሳ ነው ማለት ነው። ከዛም በተጨማሪ ደግሞ የጡት ካንሰር በደም ውስጥ አልፎ ወይ ደግሞ ሊንፍኖድ በምንለው ውስጥ አልፎ ወደ ሌሎች ሰውነቶች ውስጥ በሚሰራጭበት ጊዜ ላይ ደግሞ ወይ ዳክታል ሆኖ ወይ ሎባር ሆኖ ወደ ሌሎች ሰውነት ክፍሎች በሚሰራጭበት ጊዜ ሜታስተቲክ እንላለን። ይሄኛውም ከፍተኛ ደረጃ ላይ የደረሰ የጡት ካንሰር ነው ማለት ነው። ምንድነው የጡት ካንሰርን ሊያመጣ የሚችል ምን ምን ምክንያቶች አሉ? የጡት ካንሰርን ሊያመጡ የሚችሉትን ብለን ስንነጋገር የመጀመሪያው ምንድን ነው እድሜ ነው ጡት ካንሰር በየትኛውም አይነት የሴት እድሜ ላይ ሊፈጠር ይችላል ነገር ግን እድሜ በገፋ ቁጥር የጡት ካንሰር የመያዝ ቻንሱ ከፍ እያለ ይመጣል ማለት ነው ሌላኛው ደግሞ ምንድን ነው ራስ ላይ ተከስቶ የነበረ በአንደኛው ጡት ላይ የነበረ የጡት ካንሰር ካለ ሁለተኛው ላይ ለመከሰት ደግሞ ቻንሱ ከፍ ይላል ማለት ነው ከሌላ ሰዎች አንፃር በምነጋገርበት ሌላኛው ደግሞ ምንድን ነው ቤተሰብ ውስጥ የጡት ካንሰር ካለ በተለይም ደግሞ እናት እህት ወይ ደግሞ ልጅ ከማረጅ መቁረጫ እድሜያቸው በፊት የተያዙት የጡት ካንሰር ካለ ብራካ ዋን የምንለው ወይ ደግሞ ብራካ ቱ የምንለው ካንሰር አይነትን ሊያመጣ የሚችል ሰውነት ውስጥ ያለ ሙቴሽን የምንለው ሊኖር ስለሚችል በቤተሰብ ውስጥ እህት፣ እናት፣ ልጅ ጡት ካንሰር የነበረበት ካለ እዛ ቤተሰብ ውስጥ ያለ ሰው የመያዝ ቻንሱ ከፍ ይላል ማለት ነው። ሌላም ደግሞ ከጡት ካንሰርም በተጨማሪ የማህፀን ካንሰርም ካላቸው የጡት ካንሰር ቤተሰብ ውስጥ የመከሰት ቻንሱ ከፍ ይላል ማለት ነው። አምስተኛው ደግሞ ምንድን ነው ልጅ ካልተወለደ ወይ ደግሞ ልጅ የተወለደው ከሰላሳ አመት በላይ ከሆነ ይሄኛውም ለጡት ካንሰር ያጋልጠናል። ከዛት በተጨማሪ ደግሞ በልጅነት በጣም በጊዜ የወር አበባ ከመጣና ከዚያም በተጨማሪ ደግሞ ማረጫ እድሜ በጣም ከዘገየ ይሄኛውም ለጡት ካንሰር ያጋልጣል። እነዚህ ያልኳች ምልክቶች ሰውነታችን ውስጥ ያሉ ቅመሞች በብዛት እንዲመረቱ ስለሚያደርግ ቀድሞ ወር አበባ ከመጣ እና ወር አበባ የሚቆምበት ጊዜ ከቆየ በጣም ለረዥም ጊዜያቶች ውስጥ ሰውነታችን ለሆርሞኖቹ ኤክስፖዝድ እንዲሆን ወይ እንዲጋለጥ ስለሚያደርግ ይሄ አንዱ ሊያጋልጥ የሚችል ነው ማለት ነው። ልጅ አለመውለድም በዛው ልክ ሆርሞን በሰውነታችን ውስጥ ለረዥም ጊዜያት እንዲመረት ስለሚያደርግ የጡት ካንሰር የመያዝ እድላችንን ከፍ ያደርጋል። ከዚያም በተጨማሪ ደግሞ ሆርሞን መተኪያ ሕክምናዎች ወይም ቴራፒ ኢስትሮጅን ወይ ፕሮጀስትሮን ከአምስት ዓመት በላይ ወስደው ከነበረ ይህኛውም አንድ ሊያጋልጠን የሚችል ነው ማለት ነው። እስካሁን የነገርኳችሁ የመጀመሪያ ልጅ ከሰላሳ ዓመት በኋላ ከተወለደ ወይ ደግሞ ጭራሽ ምንም ልጅ ካልተወለደ በጊዜ ፔሪድ ወይ የወር አበባ ከመጣና የማረጫ ጊዜ ደግሞ ዘግይቶ የሚመጣ ከሆነ የሆርሞን ቴራፒ ያልኳቸውን ኢስትሮጅን የምትወስዱ ከሆነ እና በተጨማሪም ጡትን ማታጠባ ሴት፣ እነዚህ ሁሉ ኢስትሮጂን በሰውነታችን ውስጥ በጣም ተጋላጭ እንዲሆን የሚያደርጉ ምክንያቶች ስለሆኑ ለረዥም ጊዜያት ኢስትሮጂን ደግሞ ሰውነታችን ውስጥ የሚገኘውን ይሄን ቅመም ሰው ከተጋለጠ ለጡት ካንሰር የመያዝ ቻንሱ ከፍ ይላል ማለት ነው። ስለዚህ እነዚህ የሚያጋልጡ ምልክቶች ናቸው ማለት ነው። ሌላኛው ዘጠነኛው ምክንያት ደግሞ ቀደም ብሎ በተደረገ የጡት ህመም ወይም ደግሞ ናሙና ተወስዶ ባዮፕሲ ተወስዶ በምርመራ ሂደት ውስጥ ታይቶ የነበረና ምንም እንኳን ካንሰር ባይሆን ጤናማ ያልሆኑ ሴሎች እንዳሉ ከተነገራችሁ ለምስ ማለትም አቲፒካል ሃይፐርፕሌዥያ የምንለው ካንሰር አይደለም ግን ጤናማ ያልሆኑ ሴሎች ከተገኘ ባይፕሲ ውስጥ ተወስዶ ይሄኛው ወደ ካንሰር የመለወጥ ቻንሱ ከፍ ይላል። ከዚህም በተጨማሪ ደግሞ አልኮል የሚጠጡ ወይም ደግሞ የወሊድ መከላከያ ኪኒን የሚወስዱ በትንሹ የጡት ካንሰር የመያዝ እድላቸውን ይጨምራል። ሌሎች መንስኤዎች ይሆናሉ ተብሎ የሚገመቱ ገና ጥናት ላይ ያሉ ነገሮች ደግሞ ምንድን ናቸው? ሲጋራ ማጨስ በተጨማሪም አመጋገብ የሰውነት እንቅስቃሴ እና ውፍረት እነዚህ ሊያጋልጡ ይችላሉ ተብለው ጥናት ላይ ያሉ ነገሮች ናቸው ማለት ነው ስለዚህ አሁን የነገርኳችሁ እነዚህ አስር ምክንያቶች ሰው ሰዎችን ሴቶችን የጡት ካንሰር የመያዝ ቻንሳቸውን ከፍ የሚያደርጉ ናቸው ማለት ነው ስለዚህ እነዚህ ምልክቶች ካሏችሁ እነዚህ አጋላጭ ነገሮች ካሏችሁ ሆስፒታል ሄዳችሁ ብትመረመሩ ጡት ካንሰር አለ ወይም የለም የሚለውን ነገር ብትመረመሩ በተለይም ደግሞ በቤተሰብ ውስጥ ከማረጫ እድሜ በፊት ያለ የጡት ካንሰር ካለ፣ የማህፀን ካንሰር ካለ እና ከዚህ በፊት ታይታችሁ አቲፒካል ሃይፐርፕሌዥያ ወይ ደግሞ ካንሰር ያልሆነ ግን ጤነኛ ያልሆነ ሴሎች ጡታችሁ ላይ ከተገኘ እናንተ ሆስፒታል ሄዳችሁ ብትታዩ ይመከራል ማለት ነው። ይህን ያህል ስለ አጋላጭ ነገሮቹ ከተነጋገረን አሁን ደግሞ ምልክቶቹ ምንድን ናቸው? ምን ምን ነገሮችን ባይ የጡት ካንሰር ሊኖርብኝ ይችላል የሚለውን በምንነጋገርበት ጊዜ አብዛኛውን ጊዜ የጡት ካንሰር መኖሩ የሚታወቀው ምንም የህመም ስሜት ላይኖራችሁ ይችላል፣ ግን ፊዚካል የሆነ ወይ ደግሞ ራሳችሁን ጡታችሁን በምትነኩበት ጊዜ ላይ እባጭ፣ ህመም የሌለው እባጭ ጡታችሁ ላይ ከተገኘ ይሄ በጣም የአደጋ ምልክት ስለሚሆን ሄዳችሁ ብትታዩ መልካም ነው። ህመም የሌለው እባጭ ሁሉ ካንሰር ነው ማለት አይደለም። ካንሰር የሚሆንበት ከሚሆንበት በላይ ሌሎች ነገሮች ሊሆኑ የሚችሉበት ቻንስ አለ። ከእድሜያችሁ አንጻር ታይቶ ነገር ግን ሰውነታችሁ ላይ አዲስ የሆነ ጡታችሁን በምትነኩበት ጊዜ እባጭ ካያችሁ ቶሎ ብላችሁ ወደ ሆስፒታል ሄዳችሁ ብታሳዩት ምርመራ ብታደርጉ ይመከራል ማለት ነው። ከዚህም በተጨማሪ ደግሞ የጡት ካንሰር ሊሆን የሚችል ምልክት ምንድን ነው? ከጡት ላይ የሚታይ በመጠኑ የተቀየረ የቅርጽ ለውጥ ካለ መሰርጎድ፣ ወይ ደግሞ ጡት ላይ ቆዳ መወፈር ካለ ልክ ብርቱካን የብርቱካን ልጣጭ በሚመስል መንገድ ጡታችሁ ላይ እንደዛ ጠብ ጠብ ያለ ወደ ውስጥ ወደ ውስጥ ሰርጎድ ሰርጎድ ያለ እንደዛ አይነት የቆዳ መወፈር የምታዩ ከሆነ የቅርጽ ለውጥ የምታዩ ከሆነ እነዚህ ነገሮች የካንሰር ምልክት ስለሆኑ ቶሎ ብላችሁ በትታዩ። ከዛም በተጨማሪ የጡት ጫፍ ላይ ለውጥ የምታዩ ከሆነ የጡቱ ጫፍ ወደ ውስጥ የሚገባ ከሆነ ሽፍታ ጡት ጫፍ ላይ ያለ ሽፍታ ወይም ደግሞ ደም የቀላቀለ ፈሳሽ የሚወጣ ከሆነ እነዚህም አንድ የጡት ካንሰር ምልክቶች ስለሆኑ ቶሎ ብላችሁ ሄዳችሁ ብትታዩ ይመከራል። አብዛኛውን ጊዜ እነዚህ ምልክቶች በካንሰር ምክንያት ብቻ የሚታዩ አይደለም። ሌሎች የጤና እክሎችም እነዚህን ምልክቶች ሊያስከስቱ ይችላሉ። የጡት ውስጥ የሚታይ እብጠት በጣም የተለመደ መሆኑም ማስተዋል አለባችሁ። በተለይም ደግሞ የወር አበባ በፊት የሚታይ ከሆነ ይሄ የተለመደ ነው። አብዛኛዎቹ እብጠቶች የጡት ካንሰርም አይደሉም። ሆኖም ለይቶ ለማወቅ ወደ ምርመራ ስፍራ ላይ መሄድ ደግሞ በጣም አስፈላጊ ነው ማለት ነው። ቶሎ ከተገኘ የጡት ካንሰር ቶሎ ከታከመ ለየመዳን ቻንሱን ከፍ ያደርገዋል። ከቆየና በጣም ጡት ላይ ያለው ይሄ እባጩ አልፎ ከዛ አሁን ያልኳችሁ የውፍረት በጣም የመወፈር እንደ ብርቱካን ልጣጭ የመምሰል ነገር መቶ ከዛ ጫፉ ላይ ያለው የጡታችሁ ውስጥ ገብቶ ከዛም አልፎ ደግሞ እየባሰ የባሰ ወደ መጨረሻ ደረጃ እየደረሰ በሚመጣበት ጊዜ ላይ የመቁሰል ነገር ሊመጣ ይችላል እና እዛ ደረጃ ላይ ደርሶ ከተመጣ ብዙም ማዳን የማይቻልበት ሁኔታ ላይ ሊደረስ ስለሚችል እነዚህ ቀደም ብሎ የሚታዩ ምልክቶችን በምታዩበት ጊዜ ቶሎ ብላችሁ ወደ ሆስፒታል ብትሄዱ ይመከራል። ይህን ያህል ካልን የመጋለጥ ቻንሳችንን እንዴት ነው የመጋለጥ ዕድልን መቀነስ የምንችለው በምንልበት ጊዜ አንዳንድ እንቀይራቸው ማንችላቸው ሪቨርሰብል ያልሆኑ መቀየር የማይችሉ ነገሮች አለ። ለምሳሌ ሴት መሆን መቀየር አትችሉም። እድሜያችሁን መቀየር አትችሉም። በቤተሰብ ያለ የመጋለጥ ነገር ቤተሰብ ውስጥ ያለ የጡት ካንሰር ወይ የማጸን ካንሰር ካለ እነዚህ ነገሮችን መጋለጣችሁ ልትከለክሉት አትችሉም። ነገር ግን መጋለጣችሁን ልትከለክሉት የምትችሉት ወይ ደግሞ ጡት ካንሰር እንዳላባችሁ በጊዜ ማወቅ የሚያስችላችሁ ነገር ካደረጋችሁ ነገሮች ሳይወሳሰቡት ቶሎ ወደ ሕክምና እንድትሄዱ ያደረጋችሁ የመጀመሪያው ምንድን ነው? ሁል ጊዜ አንድ ሴት የራሷን የጡት መዋቅር ብታውቅና ሁሌ በምትታጠበት ጊዜ ላይ ጡቷን ብትመረምር ይመከራል። አዲስ እጢ ካለ ቅድም ያልኳችሁ የምልክቶች የምታይ ከሆነ ቶሎ ብላ ወደ ሆስፒታል እንድትሄድ አንድ ሴት ራሷን ብትመረምር እና ጡቷን ምን አይነት ነው የሚለውን ብታውቅ ይመከራል ማለት ነው። ከዚያም በተጨማሪ ደግሞ ጤናማ የሆነ የሰውነት መጠን ወይ ደግሞ እንቅስቃሴ ማድረግ፣ አበላልን ማስተካከል፣ ውፍረትን መቀነስ እስፔሻሊ ደግሞ ከማረጥ በኋላ የሚመጣው ውፍረት ለጡት ካንሰር በጣም ስለሚያጋልጥ የሰውነት እንቅስቃሴ ማድረግ፣ አትክልቶችን መብላት፣ ስብ የበዛባቸውን ነገሮችን ማስወገድ አላስፈላጊ የሆነ ኪሎ መጨመርን ስለሚቀንስ ኪሎ መጨመርን ከቀነሳችሁ ደግሞ ኪሎ ከመጨመር ጋር ተያይዞ የሚመጣውን ለጡት ካንሰር መጋለጥን ስለምትከላከሉ የህይወታችሁን እንቅስቃሴ ማድረግን፣ ምግብ አስተካክሎ መብላትን ይሄኛው የጡት ካንሰርን ለመከላከል ይጠቅማችኋል ማለት ነው። ከዛ በተጨማሪ ደግሞ ብዙ አልኮል መጠጥ አለመጠጣት፣ አልኮል መጠጣት ሊያጋልጠን ስለሚችል አልኮል መቀነስ፣ ሲጋራ የምታጨሱ ሰዎች ደግሞ ሲጋራ ማጨስን ብታቆሙ ይሄ ይመከራል። ከዛ በተጨማሪ አንዳንድ ሴቶች ጡት አለማጥባትን ፕሪፈር ያደርጋሉ። ግን ቅድም የሚያጋልጡ ነገሮች እንደነገርኳችሁ ጡት አለማጥባት አንዱ ለጡት ካንሰር ሊያጋልጠን የሚችል ነገር ስለሆነ ይሄ ደግሞ ጡት ማጥባት እንደ ፕሮቴክቲቭ ወይ ደግሞ እንደ ጠባቂ ስለሆነ ጡት ማጥባት ይመከራል ማለት ነው። ይሄ ጡት ማጥባት የሚጠብቀው ከጊዜ አንፃር ለረዥም ጊዜያት የምታጠቡ ከሆነ የመከላከል ቻንሱ ከፍ ከፍ እያለ ይመጣል። ስለዚህ ጡት ማጥባትን እንደ መከላከያ መንገድ ይመከራል። ዛሬ ይሄን ያህል ከተነጋገርን ይበቃናል። ሌሎች ተጨማሪ ጥያቄዎች ካላችሁ ስለ ጡት ካንሰር ስለ ሌላም ነገር ተጨማሪ ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ጻፉልኝ፣ ኤክስፕሌን አደርግላችኋለሁ። ያልኳችሁ ምልክቶች ካሏችሁ ጡታችሁ ከለሩን የሚቀየር ውፍረት ካለው በጡታችሁ የሚፈስ ደም የቀላቀለ ፈሳሽ ነገር ካለ ወደ ውስጥ የገባ የጡት ጫፍ ካለ ከለሩን የቀየረ ካለ በምትነኩበት ጊዜ ህመም የሌለው እባጭ ጡታችሁ ላይ የምታገኙ ከሆነ እነዚህ ነገሮች ቀድሞ የሚታዩ የጡት ካንሰር ምልክቶች ስለሆኑ ቶሎ ብላችሁ ወደ ሆስፒታል ብትሄዱ ይመከራል ማለት ነው። በቤተሰባችሁ የጡት ካንሰር ያለው ካለ የወር አበባችሁ በጊዜ የመጣ የማረጥ ጊዜያችሁ ደግሞ ቆይቶ የመጣ ሰዎች ከዛም በተጨማሪ ደግሞ ሲጋራ የምታጨሱ ልጅ ቆይታችሁ የወለዳችሁ ከ30 ዓመት በላይ ከሆናችሁ በኋላ የወለዳችሁ ወይ ደግሞ ምንም ልጅ ያልወለዳችሁ የሆርሞን ቴራፒ የምትወስዱ ኢስትሮጅን ያለበትን የምትወስዱ ከሆነ እናንተ ተጋላጭነታችሁ ከፍ ስላለ ምን ደረጃ ላይ ነው ያለውት የሚለውን ስክሪኒንግ ሄዳችሁ ሆስፒታል ሄዳችሁ ብትታዩ ይመከራል። እንደምታውቁት የጡት ካንሰር ዋነኛው ሴት ልጆች ሞት ምክንያት የሆነ በሽታ ስለሆነ ቶሎ ማወቅ እና ቶሎ መታከም ደግሞ ለጤናችሁ አስፈላጊ ነው። ይህን ያህል ለዛሬ ከተነጋገርን ይበቃናል። ጥቅቻችሁ እንዳልኳችሁ ኮሜንት ሴክሽን ላይ ጻፉ። ሌሎች ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። ለጓደኞቻችሁ ሼር አድርጉ። ቴንኪ ቬሪ ማች